ሰላም የእግዚአብሔር ቤተሰቦች እንደምናችሁ፣ እግዚአብሔር የተባረከ ይሁን። ዛሬ ከኔ ጋር ጥቂት የእግዚአብሔር ቃል አብረን እናያለን። ዛሬ ለእናንተ የማስተላለፈው የእግዚአብሔር የመልእክት ቃል ምን የሚል ነው? የመከራ ፍርሃትን የሚያመጣ ውጤት በሚል ነው። የመከራ ፍርሃት የሚያመጣ ውጤት ምንድን ነው? አያችሁ፣ ጠላት ከሚጠቀምበት መሳሪያ አንዱ ምን ይባላል ፍርሃት ነው ስለዚህ የመከራ ፍርሃት ላያችንን ሲቆጣጠር መንፈሳችንን ስጋችንን ሁለንትናችንን ሲቆጣጠር የሚያመጣው ውጤት ምንድን ነው ምንድን ነው ዛሬ ይሄንን ነው እንድናይ የምፈልገው በዚህ ጉዳይ ልጸልይላችሁ እፈልጋለሁ የመከራ ፍርሃት የሚያመጣው ውጤት አንደኛ የማትወዱትንና የማታምኑበትን ያስደርጋቸዋል በደንብ ስሙ። የማትወዱትንና የማታምኑበትን እንድታደርጉ ያደርጋቸዋል። የመከራ ፍርሃት ሲቆጣጠረ ለዚህ ነው የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 22 ላይ ከ55 እስከ 62 የእግዚአብሔር ቃል እንደዚህ ይላል። ከዚህም በኋላ ይላል ኢየሱስን ይዘው ወሰዱት፣ ወደ ሊቀ ካህናት ግቢ አስገቡት። ጴጥሮስም በርቀት ይከተለው ነበር። ሰዎችም በሊቀ ካህናቱ ግቢ ውስጥ እሳት አንድደው በአንድነት ተቀምጠው ሳለ ይላል ጴጥሮስም ከእነርሱ ጋር ተቀምጦ ነበር። አንዲት የቤት ሰራተኛ ጴጥሮስ እሳት አጠገብ ተቀምጦ አየችውና ትኩር ብላ በመመልከት ይህ ሰው ደግሞ ከእርሱ ጋር ነበር አለች። እርሱ ግን አንቺ ሴት እኔ አላውቀውም ብሎ ካደ። ከጥቂት ጊዜ በኋላ አንድ ሌላ ሰው አይቶትም አንተ ደግሞ ከእርሱ ጋር ከእርሱ አንዱ ነህ አለ። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። አንድ ሰዓት ያህል ቆይቶ ሌላ ሰው በእርግጠኝነት ይህ ሰው ገሊላዊ ስለሆነ ያለ ጥርጥር ከእርሱ ጋር ነበር አለ። ጴጥሮስ ግን አንተ ሰው የምትለውን አላውቅም አለ። አያችሁ የመከራ ፍርሀት ሲቆጣጠርን የማንወደውን የማናምንበትን ነገር እንድናድርግ ያደርገናል። ጴጥሮስ በማያምኑ ሰዎች ፊት ኢየሱስን ማወቁን እንደካደ እዚህ ክፍል እናያለን። ጴጥሮስ በኢየሱስ የሚያደርሱበትን ነገር በመመልከት እርሱ ላይም ሊደርስ እንደሚችል በማሰብ ስለፈራ እንጂ ኢየሱስን ስለማይወደው እና ስለማያምንበት አይደለም። አያችሁ የመከራን ፍርሃት ልናስወግድ የሚገባው ለዚህ ነው። ኢየሱስን ስለማይወደው አይደለም። ኢየሱስን ስለማያምንበት አይደለም። ጴጥሮስ ኢየሱስን የካደው፣ ነገር ግን የመከራን ፍርሃት ተቆጣጥሮ ስለነበረ የማይወደውንና የማያምንበትን ነገር እንዲያደርግ አደረገ። ዛሬ ከህይወታችን፣ ከኑሮዋችን፣ ከትዳራችን፣ ከቢዝነሳችን፣ ከሁሉ ዙሪያችን ላይ ልንቃወመው የሚገባ ዋናው እና ትልቁ ነገር የመከራ ፍርሃት ነው። እያችሁ የመከራ ፍርሃት የማትወዱትንና የማታምኑበትን ነገር ውስጥ እንድትገቡ ያደርጋችኋል። ሌላ ክፍል እስኪ እንመልከት። ሌላ ክፍል በሁለተኛ ነገስት፣ ምዕራፍ 17 ላይ አንድ ክፍል ደግሞ እናያለን። በሁለተኛ ነገስት ላይ ምዕራፍ ምዕራፍ 12 ላይ ከ17 እስከ 20 ያለውን እናበበው። እንደዚህ ይላል። በዚህን ጊዜ ይላል ቁጥር 17 ሁለተኛ ነገስ ምዕራፍ 12 ከቁጥር 17 ጀምሮ ላንብብላችሁ በዚህ ጊዜ የሶርያ ንጉስ አዛሄል ወጣ ጌትንም አደጋ ጥሎ ያዛት ከዚያም በኢየሩሳሌም ላይ አደጋ ሊጥል ፊቱን አዞረ ይላል ይወላችሁ በዛም ይላል ከዛም በኢየሩሳሌም ላይ አደጋ ለመጣል ፊቱን አዞረ የይሁዳ ንጉስ ኢዮአስ ግን አባቶቹ የይሁዳ ነገስታት ኢዮሳፍጥ ኢዮራም አካዚያስ ለእግዚአብሔር ቀድሰው የለዩአቸውን የተቀደሱ እቃዎችን በሙሉ እርሱ ራሱ የቀደሳቸውን ስጦታዎችን እንዲሁም በእግዚአብሔር ቤተ መቅደስና በቤተ መንግስት ዕቃ ቤቶች የተገኘውን ወርቅ ሁሉ ሰብስቦ ለሶርያ ንጉስ ለአዛሄል ላከለት አዛሄልም ከኢየሩሳሌም ተመለሰ ኢዮአስ በዘመነ መንግስቱ ያከናወነው ሌላው ተግባርና የፈጸመው ስራ ሁሉ በይሁዳ ነገስታት ታሪክ ተጽፎ የሚገኝ አይደለምን ሹማምንትም በእርሱ ላይ አመጹበት ቁልቁል ወደ ሲላ በሚወስደው መንገድ ላይ በቤት ሜሎ ገደሉት ብለው ይናገራል አያችሁ ይሄ ክፍል የሚናገረው ስለ ይሁዳ ንጉስ ነው የሚናገረው በዚህ ምዕራፍ ላይ የሶርያ ንጉስን በመፍራት የሶርያ ንጉስን ጌትን ይላል ጌትን የያዛት ይላል ጌት ማለት ከፊልስጤም ታላላቅ ከተሞች አንዱ ሲሆን ኢያሱ ምዕራፍ 13 ቁጥር ሶስትን ማንበብ ትችላላችሁ ዳዊት አሸንፎ የያዛት እስከ የሩብአም ዘመን ድረስ በይሁዳ ስር ይተዳደር የነበረ ከተማ ነው ጌት ማለት የሱሪያ ንጉስ እችን ነው ዳዊት አሸንፎ የያዛት ማን ነው? በይሁዳ ስር ትተዳደር የነበረችውን ከተማ አዛሄል ይላል፣ የሶሪያ ንጉስ ተዋግቶ ያዛት ይላል። ተዋግቶ ከያዛት በኋላ ግን ወደ ኢየሩሳሌም ፊቱን አቀና ይላል አያቸው። ወደ ኢየሩሳሌም ፊቱን በአቀና ጊዜ ይላል የይሁዳ ንጉስ ይላል የይሁዳ ንጉሥ ኢዮአስ ግን አባቶቹ የእሱ አባት ከእሱ በፊት የነበረው ነገስታቶች በሙሉ ለእግዚአብሔር ቀድሰው ያስቀመጡትን ወርቅ በቤተ መንግስቱ በቤተ መንግስቱ ውስጥ የነበረው በእግዚአብሔር ቤተ መቅደስ ውስጥ የነበረው ለእግዚአብሔር ቀድሰው ያስቀመጡትን ነገር በሙሉ ለኢዮአስ ለአዛሄል ሰጠው ይላል። አዛሄልም ኢየሩሳሌምን ከመውጋት ተመለሰ ይላል ሲታያቸው ከፍርሃት የተነሳ ከሱ በፊት የነበሩ ነገስታቶች ለእግዚአብሔር ቀድሰውት የነበረ በቤተ መንግስት ውስጥ ያለውን ነገር በሙሉ አሳልፎ ሰጠው። አያቸው ሰው የመከራ ፍርሃት በሚቆጣጠሩ ጊዜ የማይወደውና የማያምንበትን ነገር ያደርጋል። ምላቸው ለዚህ ነው ይሄ ሰው ይሄ ሰው ለእግዚአብሔር የተቀደሰውን ለእግዚአብሔር የተለየውን እሱ እንኳ ለይቶ ያስቀመጠውን አሳልፎ ሰጠው ይላል። ያችው ሰው የመከራ ፍርሃት በሚቆጣጠረው ሰዓት በውስጡ የከበረውን ነገር፣ ለእግዚአብሔር የለየውን ነገር አሳልፎ ይሰጣል። ህይወቱን ሊሆን ይችላል ለእግዚአብሔር የለየውን ለእግዚአብሔር የተለየውን ማንነቱን ከመከራ ፍርሃት የተነሳ አሳልፎ ሊሰጥ ይችላል ሰጠው ይላል። በቤተ መንግስቱ ውስጥ ያለውን የተለያየውን አሳልፎ ሰጠ። ለእግዚአብሔር የለየውን ነገር አሳልፎ እንዲሰጥ አደረገ። ለእግዚአብሔር የተቀደሰውን። አያችሁ፣ የመከራ ፍርሃት ሲቆጣጠረን ለእግዚአብሔር የለየነው ነው ለእግዚአብሔር ለይተን የተለየውን ህይወታችን፣ የተለየውን ኑሯችን፣ የተለየውን ማንነታችን አሳልፈ እንድንሰጥ ያደርገናል የመከራ ፍርሃት። ዛሬ በጌታ በኢየሱስ ስም ይህንን የመከራ ፍርሃት ከእያንዳንዳችን ላይ ዛሬ ይሰበራል። አንድ ሰው ላሳያችሁ፣ አብርሃም በዘፍጥረት ምራፍ አስራ ሁለት ላይ ሌላው ደግሞ ይህን ክፍል ብቻ ተናግሬ እንድንጸል ይፈልጋለሁ። ዘፍጥረት ምራፍ አስራ ሁለት ላይ አብርሃም ወደ ግብፅ እንደወረደ የእግዚአብሔር ቃል ይናገራል በረሃብ ምክንያት የእግዚአብሔር ቃል እንደዚህ ይላል ዘፍጥረት ላይ ዘፍጥረት ምዕራፍ 12 ላይ የእግዚአብሔር ቃል እንደዚህ ይላል ከአስር ጀምሮ በዚያ ምድር ጽኑ ረሃብ ገብቶ ነበር ከዚህም የተነሳ አብርሃም ለጥቂት ጊዜ በዚያ ለመኖር ወደ ግብፅ ወረደ ግብፅንም ለመግባት ጥቂት ሲቀረው አብርሃምን ሶራን እንዲህ አላት መቼም አንቺ ውብ ሴት ነሽ መሆንሽን አውቃለሁ። ግብፃውያን አንቺን በሚያዩበት ጊዜ ይህቺ ሚስቱ ናት ብለው እኔን ይገድላሉ፣ አንቺን ግን ይተውሻል። ስለዚህ ለአንቺ ሲሉ እ እንዲንከባከቡኝ ህይወቴንም እንድትተርፍ እህቴ ነኝ በይ አብርሃምን በግብፅ አገር እንደደረሰ ግብፃውያን ሶራን እጅግ ውብ ሴት እንደሆነች አዩ። የፈርዖንም ሽማምንት ባዩዋት ጊዜ ለፈርዖን አድንቀው ነገሩት። ወደ ቤተ መንግስትም ወሰዷት። በእርሷም ምክንያት ፈርዖንንና በእርሷም ምክንያት አብርሃምን አክብሮት አስተናገደው በጎችና ከብቶችን ተባትና እንስትን፣ አህዮችን፣ ወንድና ሴት አገልጋዮችን፣ እንዲሁ ግመሎችን ሰጠው ብሎ ይናገራል። ተመልከቱ። ከዚህ አብርሃም እዚህ ጋር የምናየው አብርሃም የመከራ ፍርሃት ተቆጣጥሮ ስለነበረ ባንችን ምክንያት ይገሉኛልና ባንችን ምክንያት ይጎዱኛልና ስለዚህ ምን በያለት ወንድሜ ነው በያ እግዚአብሔር ለአብርሃም በሳራ ማህፀን ውስጥ እግዚአብሔር የተናገረው ዘርህን እንደ ባህር አሸዋ ዘርህን እንደ ሰማይ ምድር ትቢያ አበዛዋለሁ፣ ማንም የምድር ትቢያን ሊቆጥር እንደማይችል ሁሉ የአንተን ዘር የማይቆጠር ይሆናል ብሎታል። ያ ዘር ያለው ሳራ ማህፀን ውስጥ ነው፣ ሳራ ማህፀን ውስጥ ነው ያለው። ተመልከት ሌላው ደግሞ እዚያው ደግሞ ዘፍጥረት ላይ ምዕራፍ 15 ላይ ቁጥር 5 ላይ ምን ይላል? ወደ ውጭም አውጥቶ ቀና ብለህ ወደ ሰማይ ተመልከት አለ እስቲ መቁጠር ከቻልክ ከዋክብትን ቆጠራቸው ዘርህም እንደዚሁ ይበዛል አለው። አይታችሁ ዘርህ ያ ዘር ያለው በሰራ ማህፀን ውስጥ ነው የሚገኘው ነገር ግን አብርሃም ከፍርሃት የተነሳ ግን አሳልፎ እንደሰጣት መጽሐፍ ቅዱስ ይናገራል ይስሐቅ ብዙዎቻችን እንደምናውቀው ይሳቅ የክርስቶስ አምሳል እንደሆነ የእግዚአብሔር ቃል ስናነብ እናገኘዋለን። በይሳቅ ምትክ በግ እንደሞተ ሁሉ ኢየሱስ የራሱን ህይወት ስለ ሰዎች ቤዛ አድርጎ እንደሰጠ ማርቆስ ምዕራፍ 10 ቁጥር 45 ማንበብ እንችላለን። ይህ የክርስቶስ አምሳል የሆኑን ነው አሳልፈው የሰጠው። ይህ የክርስቶስ አምሳል ደግሞ ያለው ደግሞ በሳራ ማህፀን ውስጥ ነው ዘርህ እንደ ባህር አሸዋ አበዛዋለሁ፣ እንደ ሰማይ ከዋክብት አበዛዋለሁ ያለው በሳራ ማሕፀን ውስጥ ነው ያለ። ነገር ግን አብርሃም የመከራ ፍርሃት የመከራ ፍርሃት ይዞ ስለነበረ ያንን አሳልፎ እንደሰጠ መጽሐፍ ቅዱስ ይናገራል። እግዚአብሔር ጣልቃ ባይገባ ኖሮ አያችሁ። ዛሬ በጌታ በኢየሱስ ዛሬ የምንጸልየው ጸሎት ይህንን የመከራ ፍርሃት የማትወዱትና የማታምኑበትን ነገር እንድታደርጉ ያደርጋቸዋል። ልክ እንደ ጴጥሮስ፣ ልክ እንደ ይሁዳ፣ ንጉሥ እንደ ኢዮስያስ ተቃለች ልክ እንደ አብርሃም ነው የሚያደርገው። በጌታ በኢየሱስም የመከራ ፍርሃት በጌታ በኢየሶስም ከዙሪያችሁ ላይ ይነሳ። የማትወዱትና የማታምኑበት ነገር እንድታደርጉ የሚያደርግ ይህ የመከራ ፍርሃት በጌታ በኢየሶስም አይምሯችሁን የተቆጣጠረ ልባችሁን የተቆጣጠረ መንፈሳችሁን የተቆጣጠረ በጌታ በኢየሱስም ልቀቃችሁና ውጣ። በጌታ በኢየሱስም ልቀቅና ውጣ። ከወንድሞች ላይ ከእህቶች ላይ በጌታ በኢየሱስም የመከራ ፍርሃት የመከራ ፍርሃት በጌታ በኢየሱስ የማይወዱትንና የማያምኑት ነገር ልታስደርግ የወደድክ አንተ ክፉ መንፈስ በጌታ በኢየሱስ ስም ልቀቅና ውጣ። ከቅዱሳን ላይ ልቀቅ፣ ከወንድሞች ላይ፣ ከእህቶች ላይ፣ ከአገልጋዮች ላይ፣ ከተገልጋዮች ላይ በጌታ በኢየሱስ ስም ልቀቅ።

ከአእምሮአቸው ላይ ከመንፈሳቸው ላይ ከዙሪያቸው ላይ ለቀው ውጣ፣ በጌታ በኢየሱስ። አንተ የመከራ ፍርሃት በጌታ በኢየሱስ፣ በጌታ በኢየሱስ። እንቅልፍ የነሳ እንቅልፋቸውን የነሳ ሰላማቸውን የነሳ ምቾትን የነሳ አንተ የመከራ ፍርሃት በጌታ በኢየሱስም ተነቀል፣ በጌታ በኢየሱስም ተነቀል። ከቀናቸው ላይ ተነሳ፣ ከሳምንታቸው ላይ ተነሳ፣ ከወራቸው ላይ ተነሳ፣ ከዓመታቸው ላይ ተነሳ፣ በጌታ በኢየሱስ በጌታ

እንዳትመለስ ውጣ ተብሎ እንደተጻፈ አንተ የመከራ ፍርሃት፣ ወደ እህቶቼ እንዳትመለስ፣ ወደ ወንድሞቼ እንዳትመለስ፣ ወደ አገልጋዮች እንዳትመለስ በጌታ በኢየሱስ በጌታ በኢየሱስም አዛህላ የመከራ ፍርሃት የማይወዱትና የማያምኑትን ነገር እንዲያደርጉ የምታደርግ አንተ አንተ የመከራ ፍርሃት በጌታ በኢየሱስም ላትመለስ፣ ከትዳራቸው ውጣ፣ ከኑሯቸው ውጣ፣ ከቤዘነሳቸው ውጣ፣ ከቀነ ከሰሙናቸው ውጣ ከሳምንታቸው ውጣ ከአስተሳሰባቸው ውጣ ከአመለካከታቸው ውጣ። እጅና እግራቸውን ያስክ ስሜታቸውን ያስክ መንፈሳቸውን ያስክ የጸረት ጉልበታቸውን ያስክ የቃል ጉልበታቸውን ያስክ የቅድስና ጉልበታቸውን ያስክ የእምነት ጉልበታቸውን ያስክ ያስክ። አንተ የመከራ ፍርሃት በጌታ በኢየሱስ ውጣ። በጌታ በኢየሱስ ውጣ በጌታ በኢየሱስ ውሃ ግድብን እንደሚያፈርስ በኢየሱስ ማፈርሳለሁ። ከአይምሯቸው እየፍረስ ከመንፈሳቸው ውጣ፣ ከሥጋቸው ውጣ፣ ከሰውነታቸው ውጣ፣ ከትዳራቸው ውጣ፣ ከቢዝነሳቸው ውጣ፣ ከልጆቻቸው ውጣ፣ ከቀናቸው ውጣ፣ ከእምነታቸው ውጣ። በኢየሱስ እንዳትመለስ ውጣ፣ ሂድ ተብሎ እንደተጻፈ ከዚህ በኋላ እንዳትመለስ በኢየሱስ ማዘዣ አለሁ። በጌታ በኢየሱስ ኢየሱስ። ክርስቶስ ጌታ ነው። እግዚአብሔር የባርካችሁ። ይሄ የመከራ ፍርሃት ከዚህ በኋላ ላይመለስ ሄዷል። እንዳትቀበሉት። በቃ ዛሬ እግዚአብሔር የሰጠን ቃል ይሄ ነው። የማንወደውንና የማናምንበትን ነገር እንድናደርግ የሚያደርግ ይሄ የመከራ ፍርሃት በጌታ በኢየሱስ ስም ላይመለስ ሄዷል። በጌታ በኢየሱስ ስም ተባረኩ። መልካም ዘመን በእናንተ መንገድ ሕይወትና ስኬት ብልጽግና ነው ያለው። በጌታ በኢየሱስም ሕይወታችሁ፣ ኑሯችሁ፣ ትዳራችሁ፣ አገልግሎታችሁ፣ ቢዝነሳችሁ ሁሉ በስኬትና በክብር የተሞላ ነው። በጌታ በኢየሱስም በስኬትና በክብር የተሞላ ነው። በጌታ በኢየሱስም በክብርና በስኬት የተሞላ ነው ህይወታችሁ። ለዚህ ነው ጌታ ኢየሱስ ሲናገር እንደዚህ አለ። ይህንን ተራራ ተነቅለ ወደ ባህር ጥልቅ ሂድ ብትሉት ይሄዳል አለ። ዛሬ በጌታ በኢየሱስ የህመምና የበሽታ ተራራ ዛሬ ተነቅሏል። ያ ብቻ አይደለም፣ የገንዘብ እጥረት ተራራ በጌታ በኢየሱስም ዛሬ ተነቅሏል። ያ ብቻ አይደለም፣ በጌታ በኢየሱስም የመጎዳትና የሐዘን ተራራ ዛሬ በኢየሱስም ከእናንተ ላይ ተነቅሏል። በጌታ በኢየሱስ በዓለም ካለው ይልቅ በእኛ ያለው ይበልጣል ይላል። በእናንተ ውስጥ ያለው አሸናፊ ነው። ስለዚህም እናንተ አሸናፊዎች ናችሁ። በእናንተ ውስጥ ያለው አሸናፊ ነው። ስለዚህ እናንተን በሽታ አያሸንፋችሁ፣ ሰይጣን አያሸንፋችሁ፣ ድህነት አያሸንፋችሁ፣ ግረ መጋባት አያሸንፋችሁ፣ የበታችነት አያሸንፋችሁ። በእናንተ ውስጥ ያለው አሸናፊ ነው። ኢየሱስ ክርስቶስ ጌታ ነው። የመከራ ፍርሃት እንዳትቀበሉት በኢየሱስ ደም ሸፈንኳችሁ። ዘመናችሁ የተባረከ ይሁን በጌታ በኢየሱስ ስም አሜን።